በሉ ወንዶች ሚስቶቻችሁን የምታንገበግቡ ወንዶች፣ የምትበሉት ውጭ ላይ የምትበሉት ምግብ ጨጓራችሁ አልፈጭ ብሎ ቀኑ ሙሉ ቅጥል ቃር በቃር ያርጋችሁ። አሜን አሜን። የምትጠጡት መጠጥ ቢራ የሚሆን ምንም እዛች ቁጭ ብላችሁ ስትጠጡ መድሀኒያለም ጌታ እንደው ቃር ይልቀቅባችሁ ቃር እያለ ያውላችሁ። አዎ ያገሬ ልጆች እንደው የምትበሉት ነገሩም አይስማማችሁ፣ አይስማም ድፍት ያርጋችሁ አሜን። በሉ የታባታችሁ። እናንተ ማ ተረግማችሁም፣ አይደርሰባችሁም እኮ እኛ ላይ ነው የሚደርሰበት። ተቃጠልን እኮ ጋይስ፣ እኛ እኮ ተቃጠልን፣ እኛ እኮ ነደድን እኮ ቤተሰብ ነደድን። ማን ይረዳናል? ምላሰኞች ናቸው ሴቶች። አሁን እኔ እንደሰወረ እቺ ለፍላፊ ይሉኛል፣ እቺ ሊያሾ ነገረኛ ናት ይላሉ። አይደለም የደረሰበት ነው የሚያውቀው። የደረሰበት ነው ውስጡ ነው የሚያውቀው። እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት፣ በጣም ነው የምታስጠሉት። ድፍት ያርጋችሁ መድኃኒዓለም ድፍት ያርጋችሁ። አሜን አሜን።

አንዳንድ ልጅ እየወለድን የምንፈረጠጠው ነገርስ፣ ይችኛዋም አንድ ልጅ ከወለደች በኋላ ፈረጠጠች። ፈረጠጠች ግን ማንም አላወቀም ጋይ። ይችኛዋንም እንደሰማነው እኔ አሁን አልናገርም። እኔ አሁን ከኔ ነው ከኔ። ከፈለጋችሁ እናንተ ድረሱበት፣ ካልፈለጋችሁ አትድረሱበት። እኔ አልናገርም። ግን ተፋታለች፣ አንድ ልጅ ወልዳለች፣ ተፋታለች። እሷም እሷም ተፋታለች። ሌላው ደግሞ የእነሷ ማን አስታወሳችሁኝ። አሜን ማን ወለደች? የኔ ፍቅር ማን ወለደች ነው ያልሽኝ? አዎ አንድ ልጅ ከወለዳችሁ በኋላ እሱን እሱ ማን አየሁ እንኳን ወለደች እናቴ እንኳን ወለደች ተዋጠሽ። አዎ እግዚአብሔር ያሳደገልሽ። በዚህ ዘመን እንደሆነ ወንዱ አቃጣኝ ነው፣ አንዱን ካገኘሽ ይዘሽ ፈርጥጭ ራን ራን ወደሚሻለው ያለች እና አሁን ደግሞ ሌላው እረሴ፣ ያው ሁለት ባል ሁለት ሶስት ሰው ለምን እኔማ ማቃስያችን ኮን ፌል ሴሌብሪቲ አደረሰኝ። የአይጂ እና የቲክቶክ ሴት ናት ብዙ ግን እሷም ፈታለች አንድ ልጅ ወልዳ። ሁለቱ ሴቶች አንድ ልጅ አንድ ልጅ ሁለቱ ሴሌብሬቶች አንድ አንድ ልጅ ነው የወለዱት። አረ ወንዱም አንድ ልጅ ነው የወለደው ጋይስ። አንድ ሴሌብሬት ብኩ ወንዱ ፈቷል። ኩ ትዳሩ አንድ ወንድ ፈቷል። ሁለት ሴሌብሬቲ ትዳራቸውን ፈቷል። ታዋቂ ሴቶች ትዳራቸውን ፈቷል። ሶስት ነበሩ። አንደኛው ራሷ ነው አውጥታለች። ተናግዳለች ተለያይተናል በለች። አሁን አንዱ ሁለቱ ይቀራሉ ጋይስ። ሁለቱ እንግዲህ በተራችሁ እናንተም ፈገግታ ላይ መታችሁ ተለያይተናል እንግዲህ እለዋለን ብላችሁ ገላግሉ። ከሊያሹ እንዳልጠብቁ እኔ አልናገርም፣ ማንነታቸውን ገደል ግቡ፣ አልናገርም። ወረኛ ትዳር አሁን እኮ ገስ፣ ይህን ወሬን እንኳን ሳውራ ትዳር ሲፋታ ደስ አለች ብለው እኮ ይጽፉልኛል። አፈር አባታችሁ ብሎ እኔ ምን ደስ ይለኛል? እየሰማሁትን ነው ለእናንተ ማውራላችሁ እንዴ? እራሳቸው ያላስማሙትን ያልጠበቁትን ትዳር ሲፈቱ ሲደብቁናል። ለምን ትደብቁናል? ስትጋቡ ደብቁን። እኔ ከማልወድላችሁ ነገር ስትጋቡ ያዙኝ ልቀቁኝ፣ አበሻ ቀሚሴ የእንቁ ነው የእንትና ዲዛይን ነው ብላችሁ ላያችን ላይ እሽቅንብርጥ እሽቅንብርጥ ብላችሁ አሳይታችሁ፣ ስትፋቱ የምትኮለኮሉት ነገር የምትደበቋት ነገር አትደበቁ። አበሻ ቀሚስሽን ለማሳየት እንደመጣሽ የሽምግልና ጊዜሽ የቀለበትሽ ጊዜ ያንን ዲኮር ለማሳየት እንደመጣሽ ሁሉ የፍችሽ ጊዜ ፍጠጥ ብለሽ መታሽ ተፋትቻለሁ ልክ እንደ እንትና ማለት ነው ወይኔ ለ ፍሬያት የማነ ተፋታለሽ ብለ ኮመንት ጽፋሉ እግዚኦ ማርነት ክርስቶስ እግዚኦ ማርነት ክርስቶስ አረ እኔ አላልኩም ኪዳነምህረትን እኔ ኢትዮጵያ ያሉት የሚያልኩት አሜሪካ አላልኩም እኔ አልወጣኝም ወይኔ ጉዴ ፈላ እናትዬ ፍርዬ የእኔ ፍቅር እግዚአብሔር ከነዚህ አይንሽ ይደብቅልሽ እንዴ እናንተ የእነሱ ፍቅር ገና አልተጠገበም፣ ባይዘው ወይ የፍሬያት የማነ እና የባሏ ፍቅር ገና የህፃን ልጅ ፍቅር ነው። እንደዚህ እንኳን ስታዩት ራሱ አያስታውቃችሁም እንዴ? ይኸውላችሁ፣ እዚህ ሀገር ስትኖሩ ነው ፍቅር የሚበሳበሰው፣ ባይዘው እዚህ ሀገር ተጋብታችሁ ስትኖሩ ነው ፍቅር የሚበሳበሰው። ስደት ላይ ማ ፍቅር አይበሳበስም ባይዘው፣ አይበሳበስም። እዚህ ነው ጥንቡ ኩርሱን የሚጥለው ጥሙ ኩርሱን የሚጥለው ኢትዮጵያ ላይ ነው እኮ ጋይስ። ውጭ ሀገር ላይ ወንዶቹም ስለ ስርዓታቸውን ይዞ ነው የሚኖሩት እኮ እንዲህ እጃቸውን አጣምሮ ነው የሚኖሩት። ፍሬያት ይላሉ እንዴ እናንተ ጋፊዎች አፈር አባታችሁ ብሉ። ፍሬያት እሷን እሷን እኔ አልጠራውም። ኢትዮጵያ ያለ ሰውን ያልኩት የኔ ፍቅር እንዴ ሊያነቃኩኝ ደግሞ ፈጣሪ ጭራሽ አሜሪካ ገባችሁ ገይ ሳሮ እዚህ ሀገር ያሉትን የሚያልፉት። እኔ እዚህ ሀገር ያሉትን መቻሮች የጨረስኩኝና ነው አሜሪካ ሀገር ድረስ የምትገቡት? እኔ አሜሪካ ሌድኩ ፍርዬ አይን ይሸፍንልሽ የኔ ፍቅር እንዴ ጭራሽ ፍሬያት የማነ ተፋታሽ ብለው ኮመንትሪ ያልደቀደቁም ኪዳ ንብረትን እሱ አይደለችም እማቤቴን እሱ አይደለችም አላልኩም እኔ። ኢትዮጵያ ያሉ ናቸው ነው የተፋቱት ትዳር። አሜሪካ ገር ቶሎ አይፋታም ወንዱ ቢፈልግ ራሱ ሴቷ ብትፈልግ ራሱ ወንዱ አይፈልግም። ይለጠፍብሻል ማስትሽ ነው የሚሆንብሽ አይላጥን ትን ይላል። ትናንት ደግሞ ሰማችሁ? አይ እንደው ሚስቶች እኮ ስንት ጉድ ችለን እንደምንኖር አይመዳኝም። ግን እኔማ ሚስት አይደለሁም። ስሙ እናንተ ትናንት ደግሞ ሰማችሁ? ቲክቶክ ላይ አንዱ ክብረ ቢስ ባለጌ፣ ቅሌታም ወንድ ያደረገውን ሚስቱ ሳሎን ተቀምጣ፣ እሱ መኝታ ቤት ሆኖ ላይ ግብት ምን የት ቤት አትሉኝ? ሚስት የሚፈለግበት ቤት የሀገሬ ልጆች የሀበሻ ወንድ እኮ ታዲያ እነዚህ ቢሰደቡ ይገርማቸዋል። እነዚህን እኮ እግራችንን እንደዚህ ሰቅለን ነው እኮ መስደብ ያለብን። እኮ ገብርኤል ምስክሬ፣ ሴቶች ኖ ሚስቶች ኖ ገቡ የተቃጠላችሁ ኖ እናንተ እንደዚህ እግራችንን ሰቅለን እነዚህ ወንዶች ባሎች እያልን መቀጥቀጥ ከሆነ ያለብን፣ እንግዲህ የንቀቱ ንቀት የድፍረቱ ድፍረት። ቤተሰብ መድኃኒዓለም ያሳያችሁ። ገብርኤል ምስክሬ ውሸት አይደለም። አንድ ውሸት የሌለው ከምላሴ ፀጉር ይነቀል። አንድ ውሸት የሌለው ሚስቱ ሳሎን ተቀምጣ እሱ መኝታ ቤት አልገው ላይ ሆኖ ላይገባ የታቱልኝም አፋላጊ የትዳር አጋር አፋላጊ የሚልበት ቤት ውስጥ እንግዲህ የሀበሻ ወንድ ድፍረት አፈራ። አባቢል አንተም አንተ ወንድ ትባላለህ? ሶስት ልጅ ወልደክ ሶስት ልጅ ወልደክ አንተ ደነዝ፣ አንተ እቃህን ቆርጦ ለዛ ሀገር ውሻ ጎዳና ይላል ውሻ ነበር ምስ ከነ ኩላሊትቅ ከስር ካለው ኩላሊትቅ ጭምር። ጌታ ምስክሬ ሚስቱ ተቀምጣ የሀገሬ ልጆች ሚስቱ ተቀምጣ የሶስት ልጆቹን እናት ተቀምጣ ላይቭ ላይብ ገብቶ ሚስት ትፈልጋለሁ እድሜዋ ያልበሰለች ገና ጥሬ የሆነች ልጅ ላይቭ ላይ እግዜው ደሞ አለማፈሩ ቪዲዮን ከፍቶ ቪዲዮ ፊቱ እየታየ ቤት ተያዘ ተያዘ ያዙት ሚስቱ መጣች ምን አለ ብላ ትጠይቃለች እኔ አፈርል ብላ ምን ያህል ጨጓራሽ እንዲያቃጥረው ነው አሁን ያ ወንድ ይባላል አሁን ደግሞ ወንድ ይባላል ሶስት ኮለደማ ወንድ ነው የሚባለው ሶስት አስወልዶሻል አይደለ አይ አሁን እሱ ምን ይባላል? አሁን ይህ ኩየ ልጆቹ እንደው አሁን እንደው አንተ ሰውዬ ግን አሁን ታይን የሆነ ም ታይን የሆን እንደው ምን አነሳስቶ ነው? እንደው ዝም ብለ ሙር ለመያዝ እንኳን ካሜራህን አጥፍተ ማውራት ትችላለን። ጭራሽ ግስጥ ብላ ፊትን እንደዚህ አርገ ሚስ ትፈልጋለሁ። አንተ ምን አይነት ደንቆሮ ብትሆን ነው በእናትህ? ያውም እንግሊዝ ሀገር ተቀምጠ ፈረንሳይ ነው እንግሊዝ፣ ጋይስ፣ ፈረንሳይ ነው እንግሊዝ። አፈራ ባብል አፈር ያስበላ መድኃኒት አሁን እንደናንተ አይነት ወንዶች ናቸው ባል የምትባሉት። በለበሎች ስንት አሉ መሰላችሁ ጋይስ እኛ ኮ ወዳችን ተከሩን ይብሰል ለደህንነታችንም ለጤናችንም ስንል አፍነን ነው እንጂ ስንታል መሰላችሁ ጋይስ ስንት ስንት ስንት ወገቧ ጥርሷ አይኗ ፊቷ ጸጉሯ የሚያምር እንኳን አይደለም ወንድ ሴት ልጅ ሲያት ራሱ ኦ ማይ ጋድ እንዴት ታምራለች ብለው የሚደነቁላት ሴት አግብታ እየኖረች ባሏ ጋር ሲልከሰከስ የምናቃችሁ ስንታሉ መሰላችሁ ጋይስ ስንት ስንት ስንት

በባልሽ በታሪክ እንዳትተማመኝ። በባልሽ የተተማመንሽ ቀን የዛኔን ውድቀትሽም ድክመትሽም የጀመረው በባልሽ እንዳትተማመኝ። ሺ ጊዜ ይሄ ሰንበት ሰንበት ቤተክርስቲያን ሄዶ የሚሰግድ ሰው የሚጸል ሰው ቸርች የሚሄድ ሰው ወይ እንደዚህ የሚሰግድ በጣም ንጹህ ነው። እግዚአብሔር ፈራ እግዚአብሔር በልቡ አለ ሚስቴ እንደዚህ በፍፁም በእነሱ ይብሳል። ሰይጣንም የሚፈታተናቸው እነሱ ነው። በነገራችን ላይ በእውነት ነው የምልሽ አንድ ንጹህ ወንድ የለም። ንሱ ወንድ ልታገኝ የምችው በቁጥር አንድ ሁለት ትለሽ ነው የምትጠሪ። ወንድ ልጅ ከቤትሽ በቻው ብሎ በር ዘግቶ ከወጣ ኪዳ ንምረትና በር ላይ ሲደርስ ስልክ የሚያወራቱ ሴታነች የሚጀነጅና ሴታነች ወይ ደግሞ ሂዶ ተጸዳርቶባት የሚመጣት ሴታነች። ይህን አምነች ኖሪ። በተለይ ደግሞ እናንተ ውጭ የምትኖሩ ሴቶች ባሌ በጣም ጻዲቅ ነው ባሌ በጣም ሀምብል ነው የምትሉት ነገር አለ። እንደው ሀምብል ሀምብል ምንድን ነው ገ ሀምብል፣ አናታችሁን ብሎ ይገላግላችሁ እንጂ። እንደዚህ የሚሉት ጉዳሉ አሜሪካ ተቀምጠው፣ የተሰለጠነ ሀገር ተቀምጠው፣ ማይ ጋድ ባሪ ሀምብሎ ወይ ሴት ይ ማረብናት ሲመጣ እዚህ ሀገር የምናየው እኛንን፣ የምንሰማው እኛንን። የኔ ፍቅር አንድ ፍሬ የሀያ ሶስት አመት ልጅ ይዞ አድርጎ ከፈለገ ማስቀምጦ ቤት ተከራይቶ ነው የሚመጣልሽ፣ አስቀምጦ ከዛ እዚህ ያለችው ልጅ ባለትዳር እንደሆነ ሚስት እንዳለው ቤት እንዳለው እያወቀች እሺ ብላ ነው የምትቀመጠው። በነገራችን ላይ ሴቶች ውስጥ ምን ይላሉ ብላችሁ ነው እናንተ፣ በራሳችሁ ማይንድና በራሳችሁ ጭንቅላት ሴቶች ውስጥ ምን ይላሉ፣ እሺ አይሉም። ያወቁ ቀን ምን ወይ ደግሞ ያወቅሽ ቀን ኦ ማይ ጋድ ምናምን ብለሽ ሴቷ ጋር ልታወሪ ስትመጪ ታውቃለች። ባይዘበ ያውቃሉ። ኢትዮጵያ ላይ ተቀምጠው ባልሽ እዚህ ሀገር መቶ ከሴት ጋር ሬሌሽን ጀምሮ ሲሄድ ደብቋት አይደለም። የድሮ ዘመን ወንዶች ምናልባት ትዳር እንዳላቸው ልጅ እንዳላቸው ሊደብቁ ይችላሉ። ያሁን ጊዜ ወንድ ልጅ ማለት ነው መቶ ፐርሰንት የምነግራችሁ ያሁን ጊዜ ወንድ ልጅ ባለትዳር መሆኑን አይደብቅም። እንደውም በኩራት ነው የሚናገረው። ለምን ብላችሁ አጠይቁኝም ለምን ብላችሁ ጠይቁኝ። ባለትዳር ነኝ ብሎ ሲናገር ብዙ ጥያቄዎችን ይቀንሳል። ከዚችኛዋ ሴት ከዚችኛዋ ጎራ ማለት ነው። አንደኛ ነገር እቺ እዚያ አዲስ አበባ ተቀምጣ ከሆነ የምትኖረው ባለትዳር ከሆነ ከሚስቱ ሌላ ሴት ጋር ሄድም ይሄ የአጉል ማንነታችንን የምንደብቀው ነገር አለ ውሸት ምክንያቱም

አታውሪ የምትሉ ቅምጦች ናቸው። አውቃቸዋለሁ። እናንተ ደነዞቹ ዱዱድ ሁሉ ውጡ፣ ከዚህ ሂዱ፣ ውጡ። እኔ ከሚስቶች ጋር ነው ጉዳይ። ስሙ ልንገራችሁ። ከዛም ሴቶቹ እዚህ ሀገር ወንዶቹ ሲመጡ አሁን አሁን በፊት የበፊት የበፊት ሴቶች ማለት ነው። ጋይስ ባለትዳር መሆኑ ሲያውቅ ወይ አልቅሳ ወይ ዘፈን ጋብዛ፣ ወይ ተጎርታ ምናም ልትፋታው ትትባጣ ሰው ይችላለች። የዚህ ዘመን ሴቶች፣ በነገራችን ላይ ሴቶች እኮ ጋይስ ዲግሪ አልተጫኑ እንጂ እኮ ከትምህርት እኮ እዚህ ላይ የሰው ባል በማሳደድ እና በመቀማት እኮ ዲግሪ ጭኗል እኮ እዚህ ሀገር ያሉ ሴቶች በብዛት ታውቃላችሁ። ቤተሰብ አታውቁማ እዚህ ሀገር እንደው የተማሩት ቢፈለጉ የተማሩት ጥቂት ናቸው። የሰውን ባል በመቀማት የሰውን ቤት የሰውን ባል አሳድዶ በመያዝ ዲግሪ በዲግሪ ወይዬ እናቴ ሳምርዬ መጣው ኮ ይፍቅር በዲግሪ ዲግሪ ተሸልሟልኩ። ዲግሪ ማን ነው ግን ማስትሬቱን ዲግሪን የጫነላችሁ? እዚህ ሀገር፣ ማን ነው ግን እዚህ ሀገር ያላችሁ ችኮች ማን ነው ማስትሬቱን የሰጣችሁ? እናንተ ጋይስ፣ ከትምህርት ተተምረው ከሚመረቁት በላይ እኮ እነዚህ እኮ አብሳዮች እኮ ዲግሪ ይዘዋል። በብዛት እኮ ናቸው ጋይስ በብዛት በብዛት አፍጥጠው አግጥጠው ደግሞ የሚፈልጉት ባለትዳር ጋር ወንድ ነው። እስፔሻሊ አንድ ነገር ልንገራቸው፣ እኔ በማስረጃ በማረጋገጫ ነው የምነግራቸው። በተለይ በተለይ እግዚአብሔር ምስክሬ፣ አሜሪካ፣ ካናዳ፣ ኢሮፕ ምናምን ትዳር ያላችሁ ቤተሰብ የመሰረታችሁ ሴቶች በባሎቻችሁ እርግጠኛ አትሆኑ። እርግጠኛ ሆናችሁ ባሎቻችሁ እዚህ ሀገር ሲመጡ አትመኗቸው። እኔ ነገርኳቸው። እግዚአብሔር ምስክሬ ነው ባሌ በጣም ጻዲቅ ነው። እሱ ከኔ ሌላ ሴት አያይ። ኢትዮጵያ ሴት እናቱ ቤት ሄዳል፣ ከእናቱ ቤት እህቱ ቤት ሄዳል፣ ከእህቱ ቤት አክስቱ ቤት ሄዳል፣ ከአክስቱ ቤት አጎቱ ቤት ሄዳል፣ አለፍ ሲል ገዳም ሄዳል። ውሸት፣ ከእውነት የራቀ ውሸት። እንደውም በእነሱ ይብሳል። እዚያ ሀገር አንድ ፍሬ ልጅ ይዘው ቤት ተከራይተው አስቀምጠው ማለት ነው። ልጅቷ እዚያ ሀገር የምትቀመጠው ሴት በደንብ ታውቃለች። ኦ፣ ሳምሪዬ በወጣ የተካ የኔ እናት፣ ሳምሪዬ ቴንኪዩ፣ የኔ ፍቅር የወላችሁ በስነስርዓት ታውቃለች። ባለትዳር እንደሆነ የአራት ልጆችን አባት እንደሆነ ምናምን ታውቃለች። አምናበት ነው የምትቀበለው። እሷ የሚያሳስባት ልንገራቸው፣ አንድ ነገር የሚልክላት ዶላር፣ የሚልክላት ገንዘብ፣ የሚልክላት ኮስሞቲክስ የሚልክላት የማኔር እንጂ የእሱ ትዳር፣ የሱ ህይወት ለእሷ ጉዳዩ አይደለም። ሲቀጥል ሴቶቹም ደግሞ ባለትዳር ወንድ የሚፈልጉት ባለትዳር ነኝ ብሎ ሲናገር አንደኛ ነገር ለበሽታው በሽታ አያመጣብኝም፣ ሌላ ቦታ አይሄድም ብላ ብላ በትበት የሚል አደለም ወንድ ብለው ነው የሚያስቡት። ሁለተኛ ነገር ደግሞ የት ገባሽ፣ የት ወጣሽ ብሎ አይጨቃጨቃትም። ምክንያቱም ስራ ቦታ ሊሆን ይችላል የሚደውልላት የትነሽ ምናምንና ብሎ ሊያጨናነቃት የሚችለው ከዛ በኋላ ያለው ሰዓት። ፍሪ ናት እንደ ልቧ ሁና ነው የምትኖረው፣ እሱ በሚልከው ገንዘብ፣ እሱ በሚከፍለው ገንዘብ በሚያኖራት። ሌላ ደግሞ የሚያጫውታታል እዛ ደግሞ ህይወት ያላት ልጆች አሏት ትዳሯን ብላ የተከበረች ለትዳሯ ሟች የእኔ ባል በጣም ጥሩ ነው። ኢትዮጵያ ሄዶ ምናምን ብሎ መጣ ብላ ስንት የምታንቧቸር ደግሞ ሚስኪን ሚስት አለች። እዚያ ሀገር ሲመጡ ዋን ሀንድረድ ፐርሰንት የምነግራችሁ፣ እግዚአብሔር በሚያውቀው ወንዶች አንዳንድ ፍሬ ልጅ ቤት አከራይቶ አስቀምጦ ነው የሚመጡት። ጋይስ፣ ይሄ ከእውነት የራቀ ውሸት ነው ሊያዝም ብላሉ። ኑ አይደለም አይደለም፣ የማውቃቸው በጣም ብዙ ብዙ ብዙ ብዙ ሰዎች አሉ፣ በጣም የተከበሩ ዋው ምናምን የምትሏቸው እዚህ ሀገር ሲመጡ አንድ ፍሬድ ጋይስ ቁጭ ቁጭ አለጡት ሲያዩ ሁሉ ነገራቸው ልጆቻቸው ትዝ እንዴት እንደማይላቸው መድኃኒዓለም ይወቅ። ልጆቻቸው የሚወለዷቸውን ልጆች እኮ ያ የሆኑ ልጆችን አስቀምጠው በክብር አስቀምጠው ቤት ተነስተው ይሄዳሉ። እግዚአብሔርን አለማሰራችሁ፣ እግዚአብሔርን አለመፍራታችሁ። ያንተን ልጅ እንደዚህ ቢያረጉብህ፣ ያንተን ልጅ እንደዚህ ቢጫወቱብህ ደስ ይልሃል? የወለድካትን ልጅ አንድ ወንድ መጥቶ ያውም በእድሜ የተየሄዳ ባይዘዌ እዚህ ሀገር ያሉ ሴቶች ለምንድን ነው እንደዚህ የሚያረጉት እንዳትሉ እዚህ ሀገር ነገር ከተማሩት ያልተማሩት ይበዛሉ። ተምረው ስራ ከያዙት ቁጭ ብለው የሰውን ትዳር ረሱ፣ የሰውን ቤት እያናጉ የሚኖሩ ሴቶች ይበዛሉ። ተምረው ስራ ለመሞከር ከሚወጡ ሴቶች የበለጠ ተኳኩለው የሰውን ትዳር የሚያድኑ ሴቶች ይበዛሉ። እዚህ ሀገር፣ አሁን ያለንበት ሀገር ላይ፣ አዲስ አበባ ላይ አዎ ተምረሽ ወይ? ዛሬ ድሮ ድሮ የድሮ ሴቶች ጋይ ስት ድሮ የነበሩ ሴቶች እኔ አስታውሳለሁ፣ ጌታ ምስክሬ አይ ቲንክ ማስታወቂያ የሚለጠፈው አራት ስድስት ኪሎ ነው ምናምን ይሄ ደረጃውን እንዲ ስትወጡ ምናምን አደለ፣ አስታውሳለሁ እኛ ግቢ ነበሩ ይዘው ይሄዳሉ ምናምን ማስታወቂያ ለማንበብ እና በጣም ብዙ ሴቶች ተቀምጠው ማስታወቂያ ሲያዩ ነበር ማየው ትዝ ይለኛል። አሁን የለም። ሂማኔሮን ሰላሳ ኢንች ሰላሳ ሁለት ኢንች አለፍ ሲል ዳልዋን አለፍ ሲል ጡቷን፣ ከዛ ሞገቧን አስተካክላ ከተማው ላይ የምትዞረው ዞሮ ባለትዳር ወንድ ለማጥመድ ነው። ባለትዳር ወንድ ይሄ አለሌ ወንድ ትዳር የሌለው ወንድ አይፈልግም። ባይዛዊ ደግሞ ለየት የሚያደርጋቸው ነገር ሴቶች እኮ ደረታቸውን ነፍቶ፣ ጋይስ ባለትዳር ካሉ እኮ የሚቻቸው ባለትዳር ሲሆን ነው ደስ የሚላቸው። አይጨቀጭቃቸውም። ባ የገር ጭቅከንች ጉሮሮ ላይ አንቆ ለልጆቼ ህይወት ማሳደጊያ ነው ልጆቼ ምብረ ምን እያለ የቆንጠጠበውን ገንዘብ እዛ የምትወጡብት ደግሞ፣ አንድ እስስ እባብ አለች አንድ ቦጥባጭ ታምቻ አለች እኮ ጋይስ እምትቦጠቦጥ እሱ የሚቦጠም አፈር አባቱ። ከአሁን አሁን እንደነዚ አይነት ባሎች ጋይስ የመኪና አደጋ ደርሶባቸው ቢሞቱስ? ተገላገላ ምን የሚባል ስ እንኳ ሞት እኮ ነው የሚባል። ታዝኑላቸው? ግን ሚስትማ ሚስኪናል ሚስት፣ እኛ ሚስቶች ለልጁ ይኑሩለት ይኑርለት የምንለው ጉዳለ እዛ በት በት ሲ ጨቅቅ አርጎ በዳንያል የሚገላግለው እንጂ ጋይስ የታባቱ እዚች ጭንቅላቱ አናቱን ጣ ብሎ ጎማው ይሄድበት ሲል እሳ የታባቱ ሲል ከሳከስ ያለች ከዛ አይ አይባልም። ታይዲያ እላለው ባለጌ እላለው የኔ ፍቅር እላለሁ። ምን አባሽ ምን አባሽ አይባልም፣ አይደለም፣ አይባልም። ጨጓራቸውን ትፍት አድርጎ የሚገላቸው ሴቶች፣ ስንት ሴት አለች በባሏ ተቃጥላ ነዳ፣ በሽተኛ የሆነች ስንት ሴት አለች? ወንድ ልጅ ለዳግም ላትቀርብ በቃኝ ብላ ብቸኝነትን መርጣ በወንድ ልጅ ተስፋ ቆርጣ የተቀመጠች ስንት ሴት አለች? ስንት ሴት ለወንድ ልጅ ብላ ህይወቷን የከፈለች ስንት ነገር ያደረገች ሴት ህይወቷን አጨልሞባት እሱ ዘና ብሎ የሚኖር ስንት ወንድ አለ። ምን አባሽታ ምና ምት ያለሽ ንፍጣም ሄች አልዕላለ በደንብ ነው ምላ እርግም ነው ማደረጋቸው ጎማ ሄድባቸው ከአንቺ ሌላ እዚ አብሶ ከአሜሪካ መጥቶ እዚ አንድ ፍሬ ልጅ ይዞ ችታ አድርጎ ሲመጣ ጎማ ሄድበት፣ የሲሎ ጎማ ሄድበት። አሜን በይ ኔ ፍቅር፣ አሜን በይ፣ እንዳይ ጸጸትሽ አሜን በይ። መድሃኒዓለም ፈልጎ ነው የወሰደው እኮ ፈነዳ። ይሄ ውሻ እና ጋይስ ደረታቸው ደፍቶ። ከዛ በኋላ ደግሞ እኮ የሚገርማችሁ ነገር ሴቶቹን እኮ ስትጠይቋቸው ጋይስ፣ ሚስት እነሱ እኮ ነው የሚመስሉት ሚስት ከነሱ ነው የሚመስሉት። ጋይስ እናንተ የወለዳችሁት ሴቶች እኮ የባልሽ ባልሽ ንብረትሽ የራስሽ ምናምን መሆኑ ይረሳቸውና የራሳቸው ባል እኮ ነው የሰማንያ ባላቸው እኮ ነው የሚመስለው። እነዚህ ግማታም የቤት ኪራይ እና ሂማኒር ስለተገዛላት እኮ ሚስት የሆነች የሚመስላት ደነዝም አለች እኮ። ተጠቃቅመውባት የሚሄድ ሴት መሆኗን ትረሳውና ጋይስ፣ እግዚአብሔር ምስክር ተጠቃቅመውባት የሚሄድ ሴት መሆኗን ትረሳና ባሏ የራሷ የሰማንያ ባሏ ቤተሰቦቿ መርቀው መርቀው የሰጧት ቤተሰቦች የሚመስላትም ሴት አለች። አይኗን አፍጥጣ ብላርግች ባለትዳር እንደሆነ አውቃለሁ። ትርሻ ልጅ ሄደች ስጠን። እንደዚህ የሚሉ ኮ ሴቶች ደፋሮች ኮ ናቸው ጋይስ። እንደዚህ ኮ ድፍረታቸው ኮ ተወርቶ አያልቅም። እናንተ ኮ ስለማታውቁ ነው። ግን እኔ የምነግራቸው እናንተ አሜሪካ፣ ካናዳ፣ አውሮፓ ምናምን ባሌ ታማኝ ነው ባሌ ሀምብል ነው ባሌ ሶ ካይንድ ነው ምናምን የምትሉት ነገር አለ በማደ እንጊዜኛ ጣል እያደረጋችሁ ውሸታም የለም ሀምብል ምናምን የለም የሀበሻ ወንድ ሀምብል የለም። እዚህ ሀገር ሲመጣ አንድ ፍሬ ልጅ እያበሰለልች ነው። ቤት ተከራይቶ አስቀምጦልሻል ወይ ገስታውስ ወይ ኮንዶሚኒየም ተከራይቶ አስቀምጦልሻል? እመኝ ሚስት አለችው። እዚህ ሀገር እዚህ ሀገር ሲመጣ የሚያገኛት ሚስት አለችው። እመኝ አይ ባሌ እንደዚህ አያደርግም፣ የጌታ ሰው ነው። አደለ ተይበናት፣ እሱን ተዩ። ሲደርስብሽ ታየዋለች። ግን እውነታው ይሄ ነው። እንዳታምኗቸው። ስትመጣ አብራችሁ ነው። አይ እኔ ስራ ላይ ነው ደርሰናምናም በለች ካላሽ፣ እዚህ አንድ ምስት አስቀምጦልች ነው የሚመጣው። ከዛም በኋላ ያፈራሹ ንብረት ደግሞ ማለት ነው ሌላ ደግሞ የምነግራችሁ ነገር አንድ ነገር ልንገራችሁ። ውጭ እናንተ ውጭ የምትኖሩ ሴቶች ባለትዳር ሚስቶች ማለት ነው በትዳር ላይ ሁናችሁ በትዳር ላይ ሁናችሁ ባሎቻችሁ ንብረት ሊኖራቸው ይችላል። ተረድታችሁኛል? ማለት ንብረት ሊኖር ይችላል። ያንንም ላታስቡ ትችላላችሁ። በጣም መጠንቀቅ ያለባቸው ነገር እዚህ ሀገር ንብረት ከማፍራታችሁ በፊት ጠበ እንትን ህግ አማካሪ ምናምን አናግሩ። እሺ፣ አናግሩ። የምሬ ነው ስለ ኢትዮጵያ የሚኖረውን የህግ አማካሪ ደውላችሁ አውኑ ዝም ብላችሁ ፈቀደ ባሌ ነው የአሜሪካ አራት ዓመት ልጅ ይበልደኝ ንብረት ልናፈራ ምናምን ስንት አመት የለፋችሁበትን የደከማችሁበትን እዚህ አለች ተምች የሆነች ሴት አለች ነገር ሴቱ ስራ ለመፈለግ ሳይሆን የሚሄደው የሰውን ትዳር አድኖ ለማፍረስ ነው ታጥቆ የተነሳው ስለዚህ አስተውሉ ስንት አመት ሰርተች ለፍተሽ ደክመሽ ጥረሽ ልረፍ ብለሽ ወደ ሀገር ስትመጪ ያሰብሻቸው ነገሮች ሁሉ ተበላሽቶ ልታገኝ ትችላለሽ። ቅድሚያ ከመወሰንሽ በፊት ግራና ቀኝሽን በደንብ ተመልከች። ሚስቲዎች፣ ልጆች ዘሽ የምታሳድጊ ሴት፣ ስደት ላይ የኖርሽ ብዙ አመት የተቀመጥሽ ልክ በአሜሪካ፣ በካናዳ፣ በውጭ አይን በውጭ ዜጋ አይን የአበሻን ወንድ ስለሽ የምትቀመጪ ብዙ ሴቶች አላችሁ፣ አትሳሳቱ አሳሳቱ ሀበሻ ሀበሻ ነው። ሀበሻ ወንድ ሀበሻ ነው። ቢስማርት ቤተሰብ ይህን የምላችሁ ከብዙ መረጃዎች እና ከብዙ ማስረጃዎች ጋር በመነሳት ነው። እንደዚህ እየነገርኳቸው ያለው ያው የሁሉም ስም ተጠርቶ አይቻልም እና እንግዲህ ከጠቀማቸው ይ ነው፣ ካልጠቀማቸው የራሳቸው ጉዳይ። እናንተ ደግሞ ድርዮቹ ተሳደቡ ግማታ ነው። እናንተማ ድሮስ ከመሳደቦ ጭምና አባታችሁ ታውቃላችሁ ውሾች ምን አባታችሁ ስድብ አረኳችሁ? ታባታቸው ጋ ስድብ ምን ያረኳችሁ? ምን ያመጣል? እንዴት ነው ጨጓራችን የሚለጡት? እኛ ካልተሰደቡ መቼ ይገባቸዋል? አይገባቸውም እኮ እነዚህ እኮ ሰድበናቸውም አይገባቸውም እኮ፣ ቤተሰብ አይገባቸውም። ማሪያምን አይገባቸው። ስለተወደድን ነው ይላሉ። ምን አባሽ ነው? ምንሽ ነው የሚወደደው? አንቺ ውሻ ምንሽ ነው የሚወደደው? ወዶኝ ቀንታ ነው ሚስቱ ትቀናለች። አንቺ ድንጋይ ራስ፣ አንቺ ደንቆሮ፣ በምን አባሽ ነው የሚቀናው? አንቺ አንቺ ከብራቢስ ቤተሰቦች ሽማ ወልደውሽ አይደለም እኮ እንደዚህ የምታደርጊ ሴት፣ ሊያስወርዱሽ ብለው በቃ ትወለድ ተብለሽ የተወለድሽ የተወለርሽ ነች። ሳትፈለጊ ወደዚህ ቻለ የመጣሽ ቆሻሻ። አዎ ጋይስ እንደዚህ ነው መስል እርግም እናረጋቸዋለን። ጋይስ ቀጠቀጥናቸው ዛሬ። ታባታቸው አይስባቸው እኮ ማሪ ምን እናትየዋ ልታስወርድ ሄዳ ከዛም በኋላ በቃ ይወለድ በድሏት አድጋለች ተብላ የተወለደች ሴት ሆናት። የሰውን ትዳር የምታመሰው ስ ገብርኤል ነው። በእድሜዋ በቃ ዝንብላ ትኑር እግዚአብሔር እንዳረጋት ያድጋት ተብላ ትመጣለች ወደዚህ ምድር፣ የሰውን ህይወት ትበጠብጣለች። ምክንያቱም ቤተሰቦቿ በትዳር አይደለማ በክብር አይደለም የወለዷት። ይቺ ክብረ ቢስ ምን አባታችሁ ምን ነው እናንተ፣ እኛንም እንዲ ነው ቅጥል የምታደርጉን? ተቃቀሉ እንጂ እንደዚህ